ቢያንስ ቢያንስ ካስፈጻሚ ካቢኔ ያላየ ውሳኔ ማን ወሰነ ነው? አላተበር ምን አሯ አራት አሰብ የኢትዮጵያ ነች። ያን ነው፣ አሰብ የኢትዮጵያ ስለሆነች ነው። ሀንድረድ ፐርሰንት ፒሪድ። አንቸኩልም፣ ጦርነት አንቀሰቅስም፣ ጦርነት አንፈልግም። በሰላማችን ላይ በልማታችን ላይ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀ ነውም የታጠቅ ነውም ለዛ ነው ይህ ትንታኔ ሜዳ ነው። ኢሳያስ አፈወርቂ ከፈርዖኖቹ መንደር ምን ደብቋል? ምናልባት የመጥፋት እጣፈንታውን ወደ ቀልቡ ሳይመለስ ለሕዝቡም የባሰ ጦስ የሚያተርፍ እሳት ለኩሶ የምድሩን ሊቋጭ ይመስላል። ሮጦ ከኢትዮጵያ ታሪካዊ ጠላት እቅፍ ውስጥ መሸጎጡ ኢሳያስ አፈወርቂ አለቃው ሲሲ በሰጠው መድረክ ትናንትም ለብዙኛ ጊዜ ስለ ኢትዮጵያና ስለ ቀጠናው ጭምር ሲተነትን ተሰምቷል። እንደተለመደው ከሶስት አስርተ ዓመታት በላይ ምርጫም ሆነ ተቀናቃኝ እንዳይኖር አፍኖ እያስተዳደራት ስላለችው በኢኮኖሚም ሆነ በፖለቲካ ከዓለም ስለተራራቀችው ኤርትራ ግን መናገር አልፈለገም። ይህችን ኤርትራ እየመሩ ስለ ራስ አስተዳደር ሳይሆን ስለ ኢትዮጵያ መንግስት፣ ስለ ኤርትራ ዕጣ ፈንታ ሳይሆን ስለ ቀጠናው ጉዳይ ለመተቸት ከጋዜጠኛ ፊት ሲቀመጥ እፍር እንኳ አላለም። እንዴት አይታፈርም? በእውነቱ ሀገራዊ ውርደትን ተሸክሞ ስለ ዓለም ፖለቲካ ሲተነተን እንደ መስማት የሚያሳፍርም የሚያሸማቅቅም ነገር እኮ የለም። ለነገሩ ኢሳያስ በእርጅናው ምክንያት ብዙ ነገር መርሳትና ኬሬዳሽ ማለት የጀመረ የጃጀ አእምሮ የሚጠቅመውንና የማይጠቅመውን ለያይቶ እንዳያውቅ ማፈርን መሸማቀቅን እንዳይረዳ ሳያደርገው አልቀረም። አር ም ኢሳያስ በተጠባቂው ቃለመጠይቁ ባረጀና ባቀጠፈ በተንተፋተፈ አንደበቱ በቱ የቀጠናውን ሀገራት የውስጥ ችግሮችን በመተንተን ሰፊ ማብራሪያ ሰጥቷል። የአፍሪካ ህብረት የዛሬ ስልሳ ዓመት ቢመሰረትም ችግሮችን መፍታት አልቻለም የሚልና ሌሎችም ውንጀላዎችን ተናግሯል። የአፍሪካ ህብረትን የማዳከምና በአንጻሩ የአረብ ሊግን የማጠናከርን የቆየ የግብጽ አካሄድ በመተግበር የመላው አፍሪካ የነጻነት ትግል ውጤት የሆነውን የአፍሪካ ህብረትን ሲያንቋሽሽ ቆይቷል እንደ ሶማሊያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮችን በቀላሉ ወደ ቀጠናዊና ዓለም አቀፋዊ ችግሮች እንደሚቀየሩ ለማስረዳት ኢትዮጵያንም ለመጥቀስ ሞክሯል። ንግግር፣ ድርድር፣ የጋራ ጥቅም፣ የቀጠናው ሰላም፣ ብሔራዊ ጥቅም፣ ዲፕሎማሲ፣ ሰላም፣ ኢኮኖሚ የሚባሉ ቋንቋዎችን የማያውቀውና መስማትም የማይፈልገው የምስራቅ አፍሪካ ካንሰር ተብሎ የሚጠራው ኢሳያስ አፈወርቂ በሰጥቶ መቀበል መርህ የማያምነው ግትሩ አምባገነኑ መሪ ኢሳይያስ ባህሪው ይህ ነው። መንግሥትን፣ ዲፕሎማሲንና ሰላምን አያውቅም። አዳዲስ የልመናና የተንኮል ስልት እንጂ አዲስ የአስተዳደርና የአመራር የእድገትና የእድሳት ጥበብ ማምጣት ያልቻለ መንቻካ ሽማግሌ ነው። ስለ ቀጠናው የውስጥ ችግር የሚተነትነው ሰውዬ ለቀጠናዊ ሰላምና ትብብር ጆሮ ሰጥቶ የማያውቅ ነው። ስለ ልማትና መረጋጋት የሚያወራው ኢሳያስ በሁሉም ጎረቤቶቹ ጉዳይ ውስጥ ታጣቂዎችን እስከ ማሰማራት በዘለቀ ጣልቃ ገብነት ለማተራመስ የሞከረ አሁንም ይህንኑ እያደረገ ያለ ሰው ነው። በዓለም አቀፍ ደረጃ በአሸባሪነት የተፈረጀውን አልሸባብ ያስታጥቅ እንደነበር በማስረጃ ተረጋግጦ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለዓመታት የቆየ ማዕቀብ ተጥሎበት የነበረ ግለሰብ ነው እንግዲህ ይህ መሪ ነው ስለ አፍሪካ ቀንድና የቀይ ባህር ሰላምና መረጋጋት እየነገረን ያለው ኢሳያስ አፈወርቂ ከግጭትና ትርምስ ውጪ ምንም ስትራቴጂና አጀንዳ የሌለው የዘመናችን የለየለት አምባገነን ነው ሦስት አስርት ዓመታትን በሀገርነት የቆየችው ኤርትራ ህገ መንግስት ካጸደቀች ከ25 አመታት በላይ ቢሆናትም አምባገነንነትን አጥብቆ በተጎናጸፈው ኢሳያስ ትራስር ሆኖ ምቹ የተንኮል ማሰላሰያ አድርጎት እያረጀበት ነው። ለዚህ ነው የጎረቤቱ በህግ መመራት የራሱን ድካም የሚያጋልጥበት ይመስለውና ፍትሐዊ ሀገራትን ጥሎበት የማይወደው ግጥሙ ሁሉ ከመሰለው ጋር ነው። ኢሳያስ አፈወርቂ እውነት የሰላምና የዲፕሎማሲ መርህን የሚከተል ቢሆን ኖሮ የሚጠበቅበት ምን ነበር? ጠቅላይ ሚኒስትር አብይ ቀደም ሲል ጀምሮ ላደረጉት የሰላምና የድርድር ጥሪ አዎንታዊ ምላሽ መስጠት ወይስ የኢትዮጵያ ታሪካዊ ጠላት ወደ ሆነችው ግብፅ መሮጥ የሚለውን ጥያቄ እናስቀድማለን። አሰብን በጋራ እናልማ ወደቡን በጋራ እንጠቀም ሲባል አይሆንም፣ የምመራት ሀገርና ህዝብም ሆነ ኢትዮጵያ በድህነት ነው መኖር ያለባቸው ያለበለዚያ ከግብፅ ጋር ገጥሜ አሸብራለሁ የሚል ሰው የአስተሳሰብ ዝገት የገጠመው ካልሆነ በስተቀር ምን ሊባል ይችላል? ላለፉት 30 ዓመታት ዞር ብሎ ያላየውን አሰብን አልሰጥም በሚል አቋሙ መጽናቱ የሚነግረን ቀጠናን ማሸበርን ወይስ ቀጠና ማረጋጋትን? ይልቁን የኢትዮጵያን ብሔራዊ ጥቅም ለማሳጣት የሚደረግ እንቅስቃሴ የራስን ህልውና የሚያሳጣ እንዳይሆን ደግሞ ደጋግሞ ማሰቡ ሳይበጅ አይቀርም። የእኛ መልዕክት ለኤርትራ መንግስት፣ ኤርትራዊ ወንድሞቻችን ናቸው። ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልዕክት አንደኛ፣ ጥይት አስተላላፊ አትሆኑ። ሀገር ሁሉ ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም።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 ብዙ የሚያጓጓቸው ነገር አለ። ለዚህ ነው ዛሬም ሀቃችንን ሲሉ መጠየቃቸው። አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው። ሀንድ ፒሪድ አንቸኩልም፣ ጦርነት አንቀሰቅስም፣ ጦርነት አንፈልግም። በሰላማችን ላይ በልማታችን ላይ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን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 የተፈጥሮ ህግ አይዛነፍም። በተውሶ አውሮፕላን እየተመላለሱ ፈርዖን ቤት ማደግደግም ሆነ መተንተን እውነታውን አይቀይረውም። ሀገር ሁሉ ነጻ በወጣበት ዘመን በግብፅ ቅኝ ግዛት ስር የገባውና በሲሲ የሚተዳደረው ሻዕቢያም ሆነ የውጭ ባዳ፣ የውስጥ ባንዳ፣ የሀገር ነቀርሳዎችና የእናት ጡት ነካሾች አይናችሁ እያየ አሰብ ወደ ነበረበት ይመለሳል። ለዚህም